በዚህ አያገባኝም አያገባኝም። እኔ በሶስት መቶ ምናምን ሺህ ነው ያሸነፍኩሽ። እዛ ጊዜ ንገሪያቸው ለቤት ሰዎች። አታረግም እያሉ እየረገጡ ነው የከረሙ። አታረግም እያሉ። አዎ የዴዚ ፎቶ ፎቶሽ መርጠሽ ላ ቆንጆ ፎቶ ቆንጆ ፎቶ ቆንጆ ፎቶ አለምዬ አርጊ ላኪላት። አዎ ኖ አትበሉ። እያየኋቸው ነው። ኖ አትበሉ። እኔ ጀግና ነኝ። አገኛታለሁ አገኛታለሁ ይ አገኛታለሁ። እንደውም በሶስት መቶ ምናምን፣ እሺ ያሸነፍኳት ዜድ ነኝ። አድርጋት አድርጋት። እኔ ፕሮፋይሉ ምን አለ? ብሎክ ተደጋግረናል። እኔ እና ሲጀምር የለንም ምንትን ላይ የኔ ክቢል ይሄ እስቲ ስክሪን ሾት አርጊው። ይሄ ነስቲ ደዚህ የኔ ፍቅር ነው። ኢንስታግራም ላይ ያ ስልክሽ ያኛው ነው። ሴፍ አድርጌ ልላክልሽ። ስልክሽ ስለ ትልክልኛለች። ልዩ ችግር ሃይ ዴዚ ሀዋሪው ቤቢ እነሰ አልገኝም ያለ ይገኛል። አዎ፣ ስታመልጭ ጆኒ፣ እንዳትደነገፊ ቀስ ብለሽ ሩጪ ብዬሽ ነበር። ቀስ እያልሽ ሩጪ ብዬሽ ነበር። ከዛ በደንብ ኖርማል እኮ ነው። ኖርማል እኮ ነው እንጂ አባት አይቀድምም። እኔን እንደማገኝሽ እርግጠኛ ነበርኩ

ይሄው አረኩ። ሪፍሬሽ አሁን፣ ሪፍሬሽ እስኪ ድጋሚ የሷን ያለው ነው። የሷን እየታይ ያለ አሁን፣ እስኪ እንደዚህ ውጭና ድጋሚ ግቢና፣ እኔ እንኳን ይታየኛል እዚህ ላይ እንደዚህ

አዳም ኤርትራ ናት። ምን ችግር አለው ታዲያ? ኤርትራ ብትሆን ኢትዮጵያ ብትሆን ምን ችግር አለው? ኖርማል። የራሱ አካውንት ነው። እያዳመጠችሽ ነው። ብታዳምጠ መጥፎ ነገር አልተናገርኩ ታዲያ መጥፎ ነገር አልተና ጥፎ ነገር አልተናገርኩም ብታዳምጠኝ አሽከሮቹ ጸጥ አሉ። ጸጥ አሉ አሽከሮቹ ጸጥ አሉ። ቀድም ው ው ው ያሉ የነበሩ አሁን ጸጥ አሉ አሽከሮቹ ጸጥ ስትላቸው ጸጥ አሉ።

አዳም፣ እንዲያ አይደለም። ሰሚ ሰሚ፣ ይሄ አፕስቶር ላይ አፕስቶር ላይ ቲክቶክ አብሽቃት እመጣለሁ። እያለቀሰች ናት አሉኝ፣ እውነት ነው ጃን? ይላታለሁ

ፈረንጅ ናት ጃኒ፣ እንግሊዝ ናት፣ ዋላ አማርኛ ናት? እንማት ስቴ ትንሽ እንግሊዝ ሚክሲር ነች። አማርኛ ትሰማ እንማት፣ ትንሽ ሚክሲር ነች። ሚክሲር ትችላለች። አማርኛ አውቄ ነው የስማት ነበር። አማርኛ ትችላለች። ትሳቅ ብዬ ነው ትንሽ ትሳቅ ብዬ ነው። ምን አልሽኝ? እኔ አልሳደው

ትክክል አሁን አንበሳውን የሚያቀሳስሩት አንበሳው እርሜዬ፣ አንበሳው ምን አረገች መሰለህ? በቀደም የዴዚ ሁለት ሳምንት የዴዚ ፎቶ አድርጌ አልኳት በሶስት መቶ ምናምን ሺ አሸንፊያት አመለጠችኝ፣ አመለጠች። ከዛ ችግር የለም የወጋ ቢረሳ የተወጋ ግንቂጡ አይረሳም። እኔ ነው የተወጋሁት እንጂ አገኘዋ ዛሬ አስቀየርኳት። ው በአንድ ሚሊዮን ምናምን ው የማን ፕሮፋይል ይታያል? ው

አልሰደብኳትም። አንድ ሰው ሰድቤም አላቅም። ጊፍተርም ሰድቤ አላቅም። ምናምን አርፈሽ ወደ ቤትሽ ጸጋ ትልከሰከሰች አትሁኝ፣ ትልከሰከስሽ አልሳደብም፣ አልሳደብም። እዚህ ከመጡ ከተልከሰከሱ በቁርኩም አድርጌ እንጂ በቁርኩም ውጥ በያቸው ንብያቸው። ጸጋ ትልከሰከሰች አትሆኑ ንብያቸው። እና ለምን አነጫወትም ጌማውን? አንበሳ እንስጥሽ አሉኝ። ከዛ አልፈልግም አንበሳ፣ ቆዩ ለጃን ይሰጡልኝ አላችሁ። ይህ ቆይ ለእኔ ከምትሰጡኝ አልኳቸው እኮ። እና ለምን አትጫወትም ነው? ኧረ ጫወታለሁ፣ ጫወታለሁ። እሱ ካልሰጠሽ አዳ የሚባል ኩን የምትያት ያለሽ ወንድ እሱ ካልሰጠሽ ጫወታለሁ ወይ አይ ሁሉም ጎበዝ ናቸው። ይዘው ቶፕ ላይ ያሉት እንዳለ የኔ ግፍተሮች አይታሙ በስናይፕ ከሌሉ ምናምን ነው እንጂ መተው ነበር እኮ ግን ስልሳ ሺ ደርሰው ደግተሙ ቤተሰቦች ለለ ወደ እዩ አሪፍ መተው መቶ እንትን አሉ። እኔ እኮ በትግርኛ አድርጌ በቃ ትሰጣ አልኳቸው። ማለት አዳም እንደመጣች ውጡ ነው እንዳትሰጣ አልኳቸው። አዳም ግን በኢየሱስ እውነትም አዳም እንጂ ከእሷ ጋር እኔም፣ እህቴ ከእሷ ጋር ከእሷ በላይ የምትፈካከር እህታለች። ግን እኔ አልፈለኩማ። ለምን ለምን መብርሃንም የሆነ ጊዜ እሷ 300 ምናምን ሺ ምናምን እየሰጠች የነበረች እሷ ነበረች። ግን መቃል አልፈለኩም። እኔ አይ ጨብጫቢ ነኝ። ቻው፣ ደናምሹ፣ ደና ተጫወት ሶስታችሁ

እያሙኝ አይደሉም አዎ ኩይኔ ደዚ አንድ ሚሊዮን ነጥብ ስምንት ላይ ቁጭ ብላለች ደዚ እንደዚህ አርጋ የኔ ልዕልት